ከጎጃም ምድር የፈለቀ ጠቢብ ነው። ወላጆቹ አርሶ አደሮች፣ እርሱም የገበሬ ልጅ ነው። በደብረ ማርቆስ ከተማ አብማ ማርያም በምትባል መንደር የተወለደው የጥበብ ሰው አርቲስት ጌትነት እንየው በዛሬው ዕለት ደግሞ እጅግ ደስ በሚል ሁኔታ የ68ኛ ዓመት የልደት በዓሉን እንዲሁም 43 ዓመታት የሙያ አገልግሎቱን በማስመልከት ልዩ ሰርፕራይዝ ገጥሞታል። ጌትነት እንየው ከስራዎቹ መካከል ውበትን ፍለጋ፣ በላይ ዘለቀ ወይም አባ ኮስተር፣ የእግዜር ጣት፣ የቴድሮስ ራእይ ወይ አዲስ አበባና ሌሎችም ይጠቀሳሉ። ታዲያ በዛሬው እለት በርካታ የጥበብ ሰዎች በሞሉት አዳራሽ ውስጥ ይህ የጥበብ ሰው ተከብሯል። ትልቅ ምስጋናም ቀርቦለት ነበረ። በዚህም እጅግ ደስ በሚያሰኝ ሁኔታ ልዩ ሰርፕራይዝ የገጠሙ ሲሆን የ2025 ቢዋይዲ መኪናን ተሸልሟል። ከዚህም በተጨማሪ አቢሲኒያ ባንክ የአምስት ሚሊዮን ብር ስጦታ አበርክቶለታል። ለ43 ዓመታት የሰራበት የኢትዮጵያ ብሔራዊ ቲያትር ካባ ያለበሰው ሲሆን አቢሲኒያ ባንክም በቅርቡ በባህር ዳር ከተማ የሚከፍተውን ቅርንጫፍ ባንክ በማስመልከት በጌትነት እንየው መሰየሙን ይፋ ያደረገ ሲሆን ብዙዎችም ሲያንስበት እንጂ አይበዛበትም እያሉ ይገኛሉ። ሞቅ ደመቅ ሸብረቅ ተብሎ በተካሄደው አርቲስት ጌትነት እንየውን የ43 ዓመታት የሙያ አገልግሎቱን እንደዚሁም 68ኛ ዓመት የልደት በዓሉን በማስመልከት በተዘጋጀው ፕሮግራም ላይ የቅርብ ወዳጁ አርቲስት አበበ ባልቻም ታዳሚውን ባዝናና መልኩ እንዲህ ሲል ስለ ጌትነት እንየው መስክሮለታል። እስቲ ቪዲዮን ተመልክተን እንመለስ እናንተም ቪዲዮውን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ የትምህርት ሚው በሙያው ላይ ካሳለፋቸው አርባ ሶስት አመታት ውስጥ ስድስት ወሩን ከኔ ጋር ነበር ከስድስት ወሮቹ ከስድስት ወራት ደግሞ አምስቱን ቀናት ጎል ። ያለምን ቋረጥ አብረን ቁጭ ብለን ነው። እንዴት ሆነ መጀመሪያ? የዛሬ ሰላሳ አምስት ወይም ሰላሳ ስድስት ዓመት የኤችአይቪን በሚመለከት ጌትነት አንድ ጽፎ ነበረ። ያ የመጨረሻው መቅጽበት የምትል እሷን ደበበሸቱ ወደ እንግሊዝኛ መነሳትና በደንበኞቹ ተጋብዘን ካሜራውን ይዘን ሄድን ያን ቲያትር ለማሳየት። ከዛ በኋላ እዛ ካሳየ በኋላ ደግሞ ቲያትሩ ሲላ ስለመረጠው ወደ ስዊድን ሄድ ተብለን እኔ፣ ጌትነት ራሱ፣ አለም ፀሐይ ተክሊ፣ ደስላና ፍቃድ ተክለማርያም አብረን ሄደን የሰራ ነው። አሁን ወደ ስዊድን ይሄድ ተባለና ስዊድን ስዊድን ሀገር በተለያዩ ዩኒቨርሲቲዎችና ተማሪ ቤቶች አሳይዘኛለን። ትያትር ብዙ ታሪክ አለው። እሱ ሌላ ጊዜ ሌላ ታሪክ ነው። ከዛ በኋላ እዛ ሆነን አንድ እሱ አለም እዛው አሳየር እና፣ በኋላ አሜሪካን ሀገር ሄድን። እንዴት ሄድን? እሱ ደግሞ ሌላ ታሪክ ነው። ከሄድን በኋላ አሜሪካን ሀገር ቦስተን ነበር። ከቦስተን አሳየን። ታዲዮስ የኩሪፍቱ ባለቤት ነበረ። ከዛ በኋላ ቦስተን አሳየን፣ ኒውዮርክ አሳየን፣ ዋሽንግተን ሁለተኛው ላይ ሌላ ታሪክ ነው። ይሄ ከሆነ በኋላ ወደ ሎስ አንጀለስ ተገኘ ተባለ እና ስራ በአውሮፕላን መሄድ ስራቻለን ዲስ ከዋሽንግተን ከአዲስ አበባ እስከ ማለት ነው። ይህ የሆነው በጊዜ እዚያም እዚህም ማሳየን እና ስንመለስ በሩፕራት አለበታል እሱ ሌላ ታሪክ ነው። ያሙ ተሰባሰብን እና ቦስተን በአምስተኛ ወር እንደጨረስን ስድስተኛ ወር ላይ ተሰባሰብን እና ቦስተን ተገናኘን። የኢትዮጵያ መጨረሻ ጨዋታ እዚያ ነበር የሚካሄደው ያን ጊዜ ሰማንያ ሁለት መጨረሻ ይህን ማወረላችሁ ሺህ ዘጠኝ ሰማንያ ሁለት ሐምሌና ነሐሴ ይሆናል እና እንግዲህ ጠዋት አለ ሁላችንም ጠዋት ተነሳ እና አታ ነገር ግን ተደወዲያ ሀገር መግባት ፈልጋለሁ። ያ ጊዜ እንደምታውቁት በሰማንያ ሶስት ብዙ ረብሻ ነበር እዚህ ሀገር ላይ እና

እጅግ ደስ በሚያሰኝ ሁኔታ የ68ኛ ዓመት የልደት በዓሉን በማስመልከት እንደዚሁም 43 ዓመታት ያገለገለበትን ጊዜያትን በመቁጠር በብሔራዊ ቲያትር እጅግ ደስ የሚል ሰርፕራይዝ ገጥሞታል። እንደመግቢያችን ላይ እንደነገር ናቸው የመኪና ስጦታና እንደዚሁም የገንዘብ ሽልማትም ቀርቦለታል። ይህ ደግሞ እጅግ በጣም የሚያስደስት ነው። ምክንያቱም አርቲስቶቻችን ለዚች ሀገር ያበረከቱት አስተዋጽኦ ብዙ ነው። ባህልና ሴቶቻችንን በመጠበቅ በተለይ ደግሞ አርቲስት ጌትነት እንየው ብዙዎቻችን እንደምናውቀው በተለያዩ ስራዎች ላይ ትልቅ እውቅናን ያገኘ እንደ ስራውም ብዙም ያልተወደሰ ጀግና ነው ማለት እንችላለን። እና በዛሬው ዕለት የተደረገለት ነገር በእውነት ጀግ የሚያስደስት ነው። በዚሁ ይቀጥል የሚያስብል ነው። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ እናንተም አምናችሁና ፈቅዳችሁ ከ27 ሺህ በላይ ሰብስክራይበርስ እንድንደርስ ላገዛችሁ ምስጋናችን ላቅ ያለ ነው። በሚቀጥለውም ብሰሟቸው ባልናቸው ሌላ ፕሮግራሞች እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።